ከአራቱ ታላላቅ ታላላቅ ኃይለኞች የዞዲያክ አራቱ ኃይለኛ ምልክቶች። የእርስዎ ምልክት ከነሱ አንዱ ይሆን? ለምን እንደሚፈሩ እወቁ። የማይታየው ኃይል። ሰላም! ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በዝምታቸው ብቻ ብርድ እንዲሰማን የሚያደርጉ የኮከብ ምልክቶች አሉ ስለሆኑ ወይም ባጠገባቸው መሆን ስለማንወድ አይደለም። ምክንያቱ በአንድ በኩል እንድንርቅ የሚያስጠነቅቀን፣ በሌላ በኩል ደግሞ ያ ኃይለኛ ጉልበት ምን እንደደበቀ እንድንመለከት የሚስበን የመግዛትና የመቆጣጠር ኃይል ስላላቸው ነው። በዚህ የዱር ውስጣዊ ኃይል ጎልተው የሚወጡ የተወሰኑ የዞዲያክ ምልክቶች አሉ። ዛሬ እነሱን እንተዋወቃለን። የዞዲያክ ታላላቅ ኃይለኞች እነማን ናቸው? እናንተስ ከነሱ አንዱ ናችሁ? እስኪ አብረን እንመርምር። ቁጥር አንድ ስኮርፒዮ ከአመድ ላይ የሚነሳው። በቁጥር አንድ ላይ የምናገኘው በርግጥም ስኮርፒዮን ነው። ስኮርፒዮ ሁሉም ሰው በቀላሉ ሊስማማበት የማይችል ስብዕና አለው። በጣም ልዩና እውነተኛ፣ እናም በተመሳሳይ ጊዜ በጣም ኃይለኛ ከመሆናቸው የተነሳ ጉልበታቸው እኛን ከመሳብና ታላቅ የማወቅ ጉጉትን ከመፍጠር ውጪ ምንም ማድረግ አይችልም። እውነታው የእውነተኛው ስኮርፒዮ ኃይል ያለው በመታደስና በመለወጥ ችሎታው ውስጥ ነው። የዚህ ምልክት ተወላጆች ከአመድ ላይ ደጋግመው የመነሳት ችሎታ አላቸውና በእያንዳንዱ ጊዜ ከዚህ በፊት ወደ ጥልቁ ከሰመጡበት ጊዜ የበለጠ ልምድና ጥበብ ይዘው ያደርጉታል። ሆኖም ስኮርፒዮዎች በማታለል ረገድም ታላቅ ችሎታ አላቸው። ይህምን ማለት ነው ሌሎችን ራሳቸውን እያታለሉ እንደሆነ እንዲያምኑ በማድረግ ጥበብ ውስጥ ኤክስፐርቶች ናቸው። በሆነ ወቅት ከዚህ ምልክት ሰው ጋር ግንኙነት እየፈጠር ከሆነና የተወሰኑ ነገሮች በንግግሩ ውስጥ እንደማይስማሙ ከተሰማ ሁለት ጊዜ ለማሰብ አታመንት ምክንያቱም የውሸትን ዕድል መገንዘብ ስትጀምር እነሱ አስቀድመው በአምስተኛቸው ላይ ናቸው። ያ በሌሎች አእምሮ ላይ ሊኖር የሚችለው የበላይነት ስኮርፒዮን ከዞዲያክ እጅግ ኃይለኛ ከሆኑ ምልክቶች አንዱ ያደርገዋል። ን የማይናወጠው ግንብ በቁጥር ሁለት ላይ የምናገኘው ካፕሪኮርንን ነው። የካፕሪኮርን ኃይል ከስኮርፒዮ የተለየ ነው። ስኮርፒዮዎች በጉዳዩ ጥልቀት ላይ ሲያተኩሩ፣ ካፕሪኮርን እይታውን ሊገነቡ ወደሚችሉ ታላላቅ ነገሮች ሁሉ ከፍ ያደርጋል። ኃይሉ ያለው በትክክል በውስጡ ነው ምንም ነገር ከእይታው እንዳያመልጥ በሚያረጋግጥ በሚያስቀና ስርዓት እናም አእምሮውን በአንድ ነገር ላይ ካደረገ እሱን ላለማሳካት ፈጽሞ የማይቻል በሚሆንበት መንገድ ራሱን ቁርጠኛ ያደርጋል። ለዚህ ነው ቁርጠኝነት የዚህ ምልክት በጣም ከሚታወቁት ባህሪያት አንዱ የሆነው። እዚህ ላይ ምናልባት ያ ትንሽ ትኩስ ኃይል የሚመጣበት እና አንዳንዴም በጣም ኃይለኛ የሆነበት ምክንያቱም ካፕሪኮርን ምርት በመሆን ብቻ አይረካም በዙሪያው ያሉ ሁሉ በቋሚነት ምርት ማንነታቸውን እንዲሰጡ ይፈልጋል። በዚህ ምክንያት አንዳንድ ጊዜ ሳያውቀው ከሌሎች ብዙ ይጠይቃል። እናም ቅርብ የሆኑት አንዳንድ ጊዜ በቂ እንዳልሆኑ ሊሰማቸው ይችላል። ካፕሪኮሩን ወደ ተቆጣጣሪ አባት ሁናቴ ከገባ በጥልቅ ላንተ መልካሙን ስለሚፈልግ መሆኑን ለመረዳት ሞክርክ። ሶስት ሊዮ የሚያበራው ንጉስ። በቁጥር ሶስት ሊዮን እናገኛለን። የሊዮ ኃይል በሁሉም ሰው ዘንድ ይታወቃል። እናም አንድ ሊዮ ሁሉም ሰው መገኘቱን ሳያስተውል ብቅ ማለት ፈጽሞ አይቻልም። ኃይሉ ያለው በታላቅ የማራኪነት ችሎታውና በተፈጥሮ ብርሃን ውስጥ ነው። እፍረት ወይም ማፈር ያሊዮ በደንብ የሚያውቀው ቃል አይደለም። አንድ ቦታ ሲገቡ የሚያደርጉት የመጀመሪያው ነገር በልበ ሙሉነት መቆም ነው ስበናቸውን እንደ ባንዲራ ይዘው። እናም አንዳንድ ጊዜ ይህ እንደ ራስ ወዳድነት ቢቆጠርም ብዙዎቻችን ከዚህ ኃይለኛ የእሳት ምልክት ልንማረው የምንችለው ባህሪ ነው። ሆኖም ችግሮች የሚጀምሩት ይህ በራስ መተማመን የራስ ወዳድነትና የትቢትን ወሰን ሲያልፍ ነው። ያ ክስበት ሲመጣ ሊዮ ትኩረትን በሚስብና ሌሎችን በሚያነሳሳ መልኩ ማብራቱን ያቆማል። ይልቁን ትርኢት ይሆናል ከሌሎች ዕውቅናን ለማግኘት ያለማቋረጥ ትኩረትን የሚፈልግ ቁጥር አራት ኤሪስ የማይበገረው ጦረኛ። በመጨረሻም በቁጥር አራት ኤሪስን እናገኛለን። ኤሪስ ኃይል የሚለውን ቃል እንደ ሁለተኛ ስሙ ይይዛል። ይህ ምልክት ከሚገለጽባቸው አንዱ በጦረኝነቱ ነው። ሁኔታው ምንም ይሁን ምን ለሴቶቹ ለመዋጋት የታጠቀና የተዘጋጀ ኃይላቸው በአጠቃላይ በጥሬና በጣም በዱር መንገዶች ይገለጻል። ብዙውን ጊዜ ሐሳባቸውን ሲከላከሉ ትንሽ ጠበኛ ሊሆኑ ይችላሉ። ይህም ከዚህ ምልክት ጋር ውይይት ማድረግ ሁል ጊዜ ምቹ እንዳይሆን ያደርገዋል። ከኤሪስ ጋር አስፈላጊው ነገር እያንዳንዱ ሰው የራሱ የሆነ አመለካከት እንዳለው እና ሁለቱም ትክክል እንደሆኑ መግለጽ መቻል ነው። የአስተሳሰብ መንገዳቸውን ለመለወጥ መሞከር አይደለም፣ ምክንያቱም በጣም አስቸጋሪ ይሆናል። እንግዲህ የዞዲያክን አራቱም ታላላቅ ኃይለኞች ተመልክተናል፤ ስኮርፒዮ፣ ካፕሪኮርን፣ ሊዮ ና አርየስ። እያንዳንዳቸው የራሳቸው የሆነ ልዩ ኃይል አላቸው። ስኮርፒዮ የመለወጥና ከጥልቁ የመነሳት ኃይል ካፕሪኮርን፣ የመገንባትና የመቆጣጠር ኃይል። ሊዮ፣ የማብራትና የመሳብ ኃይል። ኤሪስ፣ የመዋጋትና የማሸነፍ ኃይል። ይህ ቪዲዮ እነዚህን ኃይለኛ ምልክቶች በተሻለ ለመረዳት እንደረዳችሁ ተስፋ አደርጋለሁ። የእርስዎ ምልክት ከእነዚህ ውስጥ ነው ወይስ ከእነዚህ ምልክቶች አንዱን ያውቃሉ? ሐሳባችሁን በኮሜንት ላይ ያካፍሉ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የቤተሰባችን አካል ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።